ጤና ስትልን ከ1888 የዕለቱ መረጃዎችን ይዘመተናል። በመጀመሪያ ዋና ዋናዎቹን። ጨፍጫፊው አብይ አህመድ በብርቱካንና መሰል የአማራ ሴቶች ላይ የሚፈጽመው መንግስታዊ ፍጅትን እንዲያቆም ተጠየቀ። በጨፍጫፊው አብይ አህመድ አጼ ቴዎድሮስ እየተባለ ሲቀለድበት የነበረው ተላላኪው አረጋ ከበደ ሩጫውን ሊጨርስ ነው ተባለ። ንጹሃንን በሚያግቱ ወንበዴዎች ላይ እርምጃ መወሰዱ ተረጋገጠ። ወደ ዝርዝሩ አልፈናል። ጨፍጫፊው አቢይ አህመድ በብርቱካንና መሰል የአማራ ሴቶች ላይ የሚፈጽመውን መንግስታዊ ፍጅት እንዲያቆም ትናንት በአሜሪካ የተጠራው የተቃውሞ ሰልፍ ጠየቀ።

ህብረተሰቡ ይሄን ጽንፈኛና ዘራፊ ቡድን በባህሪ ተረድቶታል። ዘራፊ እንደሆነ ያብየን ወደሚያሉ ዘራፊውና አፍኖ ገንዘብ የሚቀበለው ብልጽግና ያሰማራው ስውር ቡድን መሆኑን ማህበረሰቡ በደንብ ተገንዝቧል። ኦሮሚያ ላይ አፈና የሚፈጽሙት ሸኔን ለማስጠቆር ብሎ ሽመልስ አብዲሳ ያሰማራው ኃይል ነው። አማራ ክልልም መሰል ጸያፍ ተግባሮችን የሚሰራው እናንተ ያሰማራችሁት ቡድን ነው። ጽንፈኛ እንደሆነ ተረድቶታል። ብንከባበር አይሻልም? አርሶ አደሮችን ከአምስት መቶ እስከ አንድ ሺህ ብር በነፍስ ወከፍ አስገድዶ እያስከፈለ ነው ያለ። አርሶ አደሩም ያቀው የአብራኮ ክፋይ ልጆች መሆናቸውን ነው። ልጆቹ በመሆናቸውም ሲርባቸው ያበላቸዋል፣ ሲጠማቸው ያጠጣቸዋል፣ ሲራዙ ያለብሳቸዋል። በማስፈራራት ከፍተኛ ገንዘብ እየተቀበለ ነው ያለ። ይሄ ኃይል ህብረተሰቡ እንዳደናገረበት የአማራ ክልል ህዝብ ጥያቄ እንደነገደበት ሳይሆን በከፍተኛ ደረጃ ባህሪውን የተገነዘበት ሁኔታ ነው ያለ። የብልጽግና መንግስት አቅም አጥቶ ከአርሶ አደሩ ግብር መሰብሰብ ካቆመ አንድ አመት አልፎታል። ስለዚህ ድሮ ለብልጽግና ይከፍሉት የነበረውን ግብር አሁን ላይ መዋቅር ዘርግቶ እያስተዳደራቸው ላለው ፋኖ በፈቃደኝነት ግብር መክፈል ጀመሩ። ከዚህ የተለየ ነገር አልተፈጠረም። አቶ አረጋ የምታወራው ፈጽሞ ከእውነት የራቀ ነው። እመራዋለሁ የምትለውን ህዝብ በዚህ ልክ መዋሸት ተገቢ አይደለም። ህብረተሰቡን በተለያዩ ጽንፈኛ ኃይሎች ከመደናገር ወጥቶ ከምታወራው በተቃራኒ ነው። ይልቁንም ወዷቸዋል። እንከባበር። የሚናገሩትን ነገር አስበው ይናገሩ። የአማራ ህዝብ ጥያቄዎች እንዲፈቱ እኛም አርበኛውንን እየታገልን ነው ወይ ታሪክ በጨፍጫፊው አብይ አህመድ አፄ ቴዎድሮስ እየተባለ ሲቀለድበት የነበረው ተላላኪው አረጋ ከበደ በቅርቡ ሩጫው እንደሚያበቃ ተነገረ። ሰውየው ታማሚ መሆኑን በመግለጽ አንሱኝ ያለ ሲሆን ዋናው ምክንያት ግን የበሰበሰው የጸጥታ ኃይሉ መደርመስ በመጀመሩ መሆኑ ታውቋል። በሱ ቦታ ጨፍጫፊው አብይ አህመድ ሰው እየፈለገ ሲሆን፣ እስካሁን ግን አልተገኘም። ይህም ጨፍጫፊው አብይ አህመድ ወደ ስልጣን ከመጣ ወዲህ በስድስት ዓመታት ውስጥ ሰባት የአማራ ፕሬዚደንቶችን ሊቀያይር ነው ማለት ነው። ይህም አንድ ፕሬዚደንት በአማካኝ ከወራት በላይ መቆየት አልቻለም። ንጹሃንን በሚያግቱ ወንበዴዎች ላይ እርምጃ ተወሰደ። ህዝባችን በአብይ አህመድ ስርዓት ከተጋረጠበት የህልውና አደጋ ለመላቀቅ እያደረገ ያለው ተጋድሎን እንደ መልካም አጋጣሚ በመጠቀም በንጹሃን ላይ ወንጀሎችን የሚፈጽሙና አግተውም ገንዘብ የሚቀበሉ ወንበዴዎች በየአካባቢው መፈልፈላቸው ይታወቃል። እነዚህ ወንበዴዎች በአንድ በኩል ከጨቅላው አብይ አህመድ የፖለቲካና የጸጥታ መዋቅር ስምሪት እገዛና ከለላ የሚሰጣቸው ሲሆን፣ በሌላ በኩል ደግሞ የራሳቸውን አንጃ የፈጠሩ ወንበዴ ወንበዴዎችም እንዳሉ የጥቆማ መረጃዎች ያስረዳሉ። እነዚህ ወንበዴዎች ህዝቡን ካማረሩበት አካባቢዎች አንዱ ደግሞ የባህር ዳር ከተማ ነች። እነዚህን የህዝባችን የሰነባበቱ ጥቆማዎችን መሰረት በማድረግ የማራፋኖ በጎጃም ክትትል ሲያደርግ ከቆየ በኋላ በሚከተሉት ወንበዴዎች ላይ የተጠና እርምጃ ወስደዋል። እርምጃው ግንባርን መነደል ነውም ተብለዋል። በዚህ መሰረትም አንደኛ ቆያቸው አሞኘ፣ ሁለተኛ ቻሌ በሬ፣ ሶስተኛ እንየው አራጋው፣ አራተኛ ይበልጣል ጌትነት፣ አምስተኛ አይን እንግዳ አያሌው በአንድነት ታድነው ተገድለዋል ተብሏል። ይህ የንጹሃንን ደህንነት የመጠበቅ ኃላፊነት ከፋሺስቱ ስርዓት ጋር ከመፋለምና ህዝባዊ አስተዳደር ከመመስረት ጋር በኩል ሚዛን የሚቀመጥ ኃላፊነት እንደሆነ የሁሉም ቀጠና ፋኖዎች እምነት ሆኖ እየተሰራበት ይገኛል ተብሏል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የተሳካ ኦፕሬሽን መፈጸሙን አስታወቀም። የከተማ ሰርጂካል ኦፕሬሽን ጠበብቶቹ ትላንት ከምሽቱ ሁለት ሰዓት ደብረ ታቦር ከተማ ሰርገው በመግባት ሁለት የዞን ከፍተኛ አመራሮች ላይ እርምጃ መውሰዳቸውን የፋኖ ምንጮች አረጋግጠዋል። በተወሰደው ኦፕሬሽን ድንጋጤ ውስጥ የገባው የብልጽግና መዋቅር ቀጠናው ላይ ያለውን የሰራዊቱን ከፍተኛ መስመራዊ መኮንን በሄሊኮፕተር ለውይይት መውሰዱ ተገልጿል። በደብረ ታቦር ከተማ በቅርቡ ቴዎድሮስ ክፍለ ከተማ ላይ ተመሳሳይ ኦፕሬሽን መፈጸሙ አይዘነጋም። የሰው በላው ቡድን ትላንት በመራሃ ቤቴ ከባድ ኪሳራ ገጥሞታል። የአማራ ፋኖ ዝባይ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር በመራሃ ቤቴ አውራጃ ሬማ ከተማ የሰው በላውን ኃይል ሙትና ቁስለኛ እንዲሁም ምርኮኛ በማድረግና መሳሪያውን በማውደም ጭምር ታሪክ ሰርተው መዋላቸውን የክፍለ ጦሩ አመራሮች አረጋግጠዋል። በገዳይ ቡድኑ ላይ የደረሰው ጉዳት ከባድ ከመሆኑ የተነሳ ደረቅ ደሬ በተባለው ጫካ ወደ አርቆ የሚገኘውን አስክሬኑን መሰብሰብ እንኳን አልቻለም ተብሏል ተገኝተዋል። ስራቸውን ያጠናቀቁት የራምቦ ክፍለ ጦር ፋኖች ዛሬ የኢድ ባልን ከወገኖቻቸው ጋር ሲያከብሩ መዋላቸውንም አስታውቋል። የትላንቱ ድል ምን ይመስል እንደነበር ከራሳቸው አንደበት እንደሚከተለው ይቀርባል። አመሰግናለሁ። በትላንትና ዕለት በቀን 27ኛ ወር 2017 ዓ ም በሸዋ ጠቅላይ ግዛትዝ በመርሃ ቤት አውራጃ ከሚዳና ከዓለም ከተማ በሁለት አቅጣጫ ወደ ሬማ የተንቀሳቀሰው የጠላት ኃይል ልዩ ስሙ ጃራ በሚባልና አፈርባይኔ በሚባሉ አካባቢዎች ከንጋቱ 12 ሰዓት ጀምሮ የአፄ አምደ ጽዮን ኮር ራምቦ ክፍለ ጦር ማንበግር ሻለቃና ነበልባል ሻለቃ ላስጨራሽ ትንቅንቅ በማድረግ የአገዛዙን ወንበር ጠባቂ ጥምር ኃይል አይቀጡ ቁጣት እየቀጣ ነበረ። እንግዲህ በዚያ ወደ ውጊያ የጠላት ሰራዊት ሙትና ቁስለኛ ሲሆን በተጨማሪም ከንጋት ጀምሮ የንጹሃኖችን ቤት ሲደበድብ የሙስሊሞችን የእስልምና የመስጅድን አጥር ጭምር ሲያቃጥልበት የነበረውን አንድ ዙያ ሶስት ከባድ መሳሪያ እነበልባሎቹ ከጥቅም ውጭ አድርገውታል ማለት ነው። በዚህ ጦርነት የተበሳጩ የአገዛዙ ሰራዊት ሽንፈቱን አምኖ ላለመቀበል ሲል ምንም በማያውቁ ምስጊን ንጹሃኖች ላይ ግድያ ፈጽሟል። ግድያ የተፈጸመባቸውም ንጹሃኖች አንድ እናት ከሰባት ዓመት ጻል ልጅዋ ጋር እና አንድ አባት ከሁለት ልጆቹ ጋር ተገሏል። እንዲሁም እንስሳት ጭምር ተገለዋል ማለት ነው። እንግዲህ ይህ የአገዛዙ ስርዓት በዚህ ልክ የተቀጠቀጠና ላስጨራሽ ጦርነት ተደርጎ በመጣበት እግሩ ሙትና ቁስለኛውን ይዞ እንዲመለስ ተደርጓል። ከብዙ ትንቅንቅ በኋላ ሬማ ከተማ ላይ እንዳይገባ አድርገን ሙሉ ለሙሉ ላስጨራሽ እያማድረግ ጠላት በመጣበት እግሩ ተመልሷል ማለት ነው። እንግዲህ ይህ ያገዛዙ ስርዓት በዚህ ልክ አማራውን የተለመደ ድርጊቱን እየፈጸመና አማራው ላይ ከፍተኛ የሆነ ጀኖሳይድ እየፈጸመን ያለው አሁንም እንግዲህ ፋኖን የፋኖን ክንድ መቋቋም ያቃተውና መመከት ያቃተው ያገዛዙ ስርዓት የተበሳጨው ያገዛዙ ስርዓት ንጹሃን ወንድሞቻችንን ንጹሃን እናቶቻችንን፣ እህቶቻችንን ባሰቃቂ ሁኔታ ረሽኖ ሄዷል ማለት ነው። ይሄንን በአገር ውስጥም በውጭም ያላችሁ እህት ወንድሞቻችን አማራው ላይ እየተደረገ ያለውን የሰብአዊ መብት ረገጣ እንድታወግዙ ስንል ለዓለም አቀፉ ማህበረሰብ ይድረስልን። አመሰግናለሁ። አንበሳው ጋይንት በሳምንቱ ለአራተኛ ጊዜ የሰው በላውን ቡድን አራገፈው። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 26ኛ ኮር አንበሳው ጋይንት ክፍለ ጦር መካባቢያ ላይ የሰው በላውንና የባንዳውን ቡድንን ሙትና ቁስለኛ በማድረግ ከፍተኛ ኪሳራ አድርሰውበታል ሲል የኮሩ ቃል አቀባይ አርበኛ ግርማ ብሩ ለ1888 ሬዲዮ ገልጿል። የሰው በላው ቡድን ከመሃል ሀገር ሲሰለጥኑ የነበሩ የአድማ ብተና ስብስቦችን ከደብረ ታቦር ከተማ ጭኖ ወደ ላይ ጋይንት ከተማ ለማጓጓዝ ሲሞክር በፋኖ ኃይል ድንገተኛ ጥቃት ተሰንዝሮበታል ተብሏል። በትላንትና ውጊያም ሳይመለስ ያደረው ገዳይ ቡድንን ለማውጣት በአራት አቅጣጫ ለመንቀሳቀስ የሞከረ ኃይል እንደነበረም ይናገራል። ከጉና ክምር ድንጋይ ላይ ጋይንት ስማዳና ሙጃ የተንቀሳቀሰው ይሄው ሰው በላ ቡድን በፋኖ ጥይት ከፍተኛ ምትና ኪሳራን ማስተናገዱንም አስታውቋል። ዛሬ መኳቢያ ላይ በሻለቃ ታደሰ ዘውዴ የተመራው ብርጌዱ ሻለቃዎችን በማስተሳሰር ከጋይንት የመጣውን ጨፍጫፊ ጸረ አማራ ኃይል መኳቢያ ላይ ድንገተኛ ደፈጻ በማድረግ ሁለት የነዳጅ ቦቴዎችን ከጥቅም ውጭ አድርገው ስድስት ወታደሮችን ሙትና ስምንት ወታደሮችን ደግሞ ከፍተኛ ቁስለኛ ማድረግ ችለዋል ብለዋል። ሳው ጋይንት ክፍለ ጦርም በዚህ ሳምንት ብቻ አራት ጊዜ ውጊያ በማድረግ ለአገዛዙ ሰራዊት ራስ ምታት ሆኖበት መሰንበቱንም የኮሩ ቃል አቀባይ ጨምሮ ገልጸዋል። ኮሩ ለመላው የእስልምና እምነት ተከታዮችና ለእምነቱ ተከታይ የትግል አጋሮቻቸው በሙሉ የእንኳን አድረሳችሁ መልእክቱንም አስተላልፏል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም።